ምን ነገር ሆኖ ውስጥ። ሰላም ሰላም ሰላም! ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ እንግዲህ የተገኘሽ ካላችሁኝ አርባ ምንጭ መጥቻለሁ ማለት ነው ማሚን ዛሬ ከማሚ ጋር አልተገናኘሁም። ከዚያ ቁጭ ብዬ መኪና ውስጥ አሰብኩኝ፣ እስኪ ዛሬ ማሚ በምመጣበት ሰዓት እንዴት አድርጌ ፕራንክ ላድርጋት ብዬ ሳስብ፣ ትንሽ እያ አይዲያ መጣችልኝ። ያው ከአዲስ አበባ አይደል ለምመጣው፣ እንግዲህ ሰርጀሪ እንደዚህ ተሰርቼ ያስቃል፣ ግን እንደዚህ ተሰርቼ እንደዚህ አድርጌ፣ ያው ማዘሮችን ታውቃላችሁ፣ ያው ሰርጀሪ እየተሰራን ነው ምን እየተሰሩ ነው ምናምን ምናምን ሲባል፣ ብዙ ጊዜ እየሰሙ ነው ያሉት። እና ዛሬ ደግሞ እኔ ልጇ ተሰራሁኝ ሰርጀሪ ተሰርቼ መጣሁ ከአዲስ አበባ ስላት ምን ይሰማታል? ምክንያቱም ያው የሄድኩበት ምክንያት አለ። ምናምን እንግዲህ ቦርሳዬን ይዤ ቦርሳዬ ለራሱ ይከብዳል። ግን ደግሞ ከአዲስ አበባ ሲመጣ ይሄንን ሀሳብ መኪና ውስጥ አሰብኩኝ። እና የሚገርማችሁ ነገር ሰፈር እዚህ ጋር ስመጣ ጓደኛ ያለች እና ምን እየሆንሽ ነው ራው ስትለኝ ነው ይሄንን ልብስ እንደዚህ አድርጌ የመጣሁት ማለት ነው። እና ውድ ቤተሰቦቻችን ዛሬ ማዘሯን እንዴት አድርጌ እንደማስደነግጣት አላውቅም። ስደውልልኝ ስልክ አላነሳውም። ምክንያቱም ያው መምጣቴን ማወቅ የለባትም ዛሬ አልመጣም ምናምን እያልኳት ነበረ ትላንትና ማታ። ዛሬ ቀኑ ሙሉ ስደውል አላነሳውም። ተጨንቃለት በዚያ ላይ መጥቼ እንግዲህ ሰርጀሪ ተሰራሁኝ ምናምን ስላት ምን ይሰማት ይመስላችኋል? እና ሰፈር ነኝ ያለሁት ሰፈር ነኝ ያለሁት። እንግዲህ ዛሬ አሁን የደረስኩት በጣም ደክሞኛል። በጣም የደከመኝ በጣም እርቦኛል። ግን ደግሞ ይሄንን ነገር ማሳየት አለብኝ አላታው። አንተ ካሜራማን ጓደኛዬን እንግዲህ ይዤ መጥቻለሁ ማለት ነው። ካሜራማናችን እንግዲህ በቃ ምን ምትለኝ ይመስላችኋል? በጣም ነው የምደነግጠው። የምር አስባችሁታል? እንደዚህ ሆኜ ተለውጬ ስመጣ ግን ሴክሲ ሆኛል እና ወደ ቤተሰቦቻችን ሰቦቻችን አሁን ወደ እሷ ጋር እንሄዳለን። ያው ብዙም የምትደነግጥ ስለሚመስልኝ እና ፋሚሊ በቃ ማለት እንዴት እንደማስረዳች ግን ደግሞ በቃ ወፈርኩኝ፣ እንዴ ወፈርኩኝ እስከመቼ ቅጥነት ምናምን ነገር ብዬ እኔ ይሄ ቅጥነቴ በጣም እያሳጣኝ ነው። ባይ ዘ ወይ በጣም ማዘር ትበሳጭበታለች፣ አለሽ። ለምን መሰላችሁ የምትበሳጭበት? ምግብ አልበላም ማለት ብዙ ጊዜ ምግብ አልበላም እና ምግብ ብዙ ጊዜ ስለም አልበላም፣ እስኪ እንደሰው በልተሽ እንኳን አስመስግኝ ትለኛለች። እና ዛሬ እንግዲህ አስመሰገንኩኝ ማለት ነው። እንደዚህ ሆኜ አምሮብኝ እንግዲህ እንደዚህ ሽብርቅርቅርቅ ብዬሽ ነው የመጣሁት። እና እናንተም ወዳችሁታል፣ ወዳችሁታል፣ ወዳችሁታል፣ ወዳችሁታል። ባየዊ መንገድ ላይ ሰውዬ ሳቀብኝ ነው፣ እብድ እየመሰልኳቸው ነው እና መንገድ ውስጥ ምናምን ነገር ሰው እያየ እየተጠቋቆመብኝ ነው። ቶሎ ብገባ ይሻላል። ያው ማዘርዋ ጋር ሄደን ዛሬ እንግዲህ መምጣቴንም ሰርጀሪ መሰራቴንም እነግራታለሁ። ውድ ቤተሰቦች እኔ እየቀለድኩኝ አይደለም። እናንተም እንደምትወዱት አስባለሁ፣ እና ከወደዳችሁ ደግሞ ይሄን ቪዲዮ ላይክ፣ ሳብስክራይብ፣ ሼር በማድረግ ተባበሩኝ፣ አሳድጉኝ። እናንተ እስካሁን አስር ሺህ አልገባሁም። አስር ሺህ መግባት አለብኝ። ቤተሰቦቻችን እንደምታኮሩኝ አውቃለሁ። ይሄ ቪዲዮ እንደምታሳድጉት በላይክ እንደምትጀምሩት አያት፣ በላይክ ጀምሩት፣ ሼር ያደረጋችሁ፣ ሳብስክራይብ ሳብስክራይብ ያደረጋችሁ። አስር ሺህ በዚህ ሳምንት ካልገቡ በቃ ተጣላን። የምሬ ነው ተጣላን ነው ምላችሁ። እና ውድ ቤተሰቦቻችን ይሄንን ይመስላል። አሁን ማሚ ምን እንደምትለኝ እናያለን። እንግዲህ ተከታተሉ ማለት ነው። ቦርሳ ይከብዳል፣ ምን ላደርግ። ይሄድኩት እኮ ለሳምንት ነው፣ ግን ለምን ይሄንን ሁላ እንደተሸከምኩኝ አላውቅም። ግን ደግሞ አሁን በር ላይ ደፍራል ማለት ነው። ፈርቻለሁ ፈርቻለሁ ፈርቻለሁ። ካሜራችን ትደበቃለህ ወይስ? እያነበበች ነው እያነበበች ነው።

ዝም ብዬ አሰብኩኝና እስከ መቼ ምናምን ነገር ብዬ ካሜራ ማነችን ስልሽ ያው ከአንቺ ጋር እንደዚህ መለወጤንም አይደለም። ምንድን ነው ግን ሀይ ሚጣ የለችም ሚጣየለችናትሳ የለ እንዴት እንደጠማኝ። እንዴት ነሽ? ምንድን ነው እንግዲህ እንደዚህ ወፍሬ ስታይ ምናምን ተደመምሽው። አይ ይሄ ምን ወፍረት ነው ምንድን ነው አብረብኝ አለ። ምን ያደርገሽ ነው? ያው ምንድን ነው ወይ እንደዚህ ዓይነት ነገር አይመቸኝም። ምን እንደና ማ ይደብረው ይደብረው። ያው ሁሉ ጊዜ እንግዲህ እንደምትይው ወፍሪ ምናምን ስትይ አሰብኩኝና ለምን አዲስ አበባ በሄድኩበት አጋጣሚ እዛው አልወፍርም? አስበሽበት? አልወፍርም? ኧረ፣ ወይኔ አሁን ጡትሽ ላይ ያው ጡት ስታስጨምሪ ሰርጀሪ ስትሰሪ ቁስል ይሆናል። እንሳሽ ም የምር ምንድን ነው ደግሞ? እኔ አመጣልሻለሁ እንጂ ከመንገድ እየመጣች ደግሞ። የሚያስገርም ነገር ቆይ

ይሄ ምንድን ነው? ምን ነገር አድርገሽ ነው? ቆይቲ ውሃም

ምንሽ፣ ምንድን ነው አሁን ይሄን የምልሽ? አውጭና ወደዛ። ይሄንን ነገር ደግሞ እያነበብሽ ነው፣ እያነበብሽ ነበር። እኔ ቻይን ሰውን ምን ላድርግ ታዲያ። አንቺ ሁልጊዜ መወፈር አለብሽ። አሁን ቁጭ አይ

ጎረቤት ምን ይላል? እንደው ምን ይለሻል? አንቺስ ብትሆኝ አንቺ፣ ወይ ግቢ ወደ ቤት። ለምንድን ነው የምገባው? ምን ሰው ላይ ሰው አሁን ስመጣ ማለት ነው ስንት ወንዶች ብታይ እንደዚህ

ይሄ ደባል ነገር እንደዚህ። ኧረ ምን ይልሻል? ቤት ወደ ቤት አሁን ገና እንደተመጣ እንደ እኔ ልመለስ። ተንዘራትሽ እኮ እንደዚህ በቃ የሌለ ነገር ተሸክመሽ፣ ጭራሽን ልብሷን በቂቷን እንደ ተሸክመሽ፣ ምን ልበል ታዲያ። ይሄ ኧረ ምን አንቺ በቃ አለ ደረሽው መሰለኝ። ኧረ እንደው በእናትሽ

ቆይ ውሃ ላምጣ። በቃ እንደምታወሪው ነገር አውሪ። እኔ አሁን ተናድጃለሁ። እንደ ሰው ደክሞት ወይ ምግብ ወይ ይቀርባል እና ምን ነገር ነገር ውሃም ታመጭልኝም እንዴ? ቆይ መታሽ እና ብመታሽ ሰው አውጪ፣ በቃ አውጪ። እንደዚህ አይነት ነገር አለ ከመንገድ መቶ እንደዚህ አይመጣም። እና ታዲያ ተወጫለሽ ብዬሽ እኮ ነው የምጠብቅሽ እኔ፣ እንጂ መጥቼ አሁን እንደዚህ ነው መቀበል አለብሽ። ደግሞ ጎረቤት እየረበሽ ነው አሁን ወተው ካዮሽ ምን ይሉሻል? በቃ ሻው ልጅ ነው ምን ይሉሻል? አራ ባሽ ወይ ወደ ቤት ጆንያ መስለሻል ብለው በሳቅ መሰለ ነው። ምን ምን ቁስን ከተሽ መተሽ ነው? ሰው መቀለድ ባለበት ነው ነው። አንቺ እንዲህ የሚያምሽ ከሆነ ፍሬ አድርጎ በቃ በደንብ የሚያዝናናሽን ሰውነትሽን አትጠቀሚ። የእስከ ዛሬው ውበትሽ እኮ ነው። ምንድነው ቅጥነት ውበት ነው። አሁን ሞዴሊስቶሽን አላየሽም? እንዴት መሰለሽ አሁን

እንዳያመኝ ይቀደዳል አሉ ምን ጡቴን መጀመሪያ ይቀዱታል። እሺ ከዚያ ጡቴን ቀደውት መድኃኒት ነው ያለኝ መርፌ ደሞ ጭራሽ ወይ ስፖንጅ እንበይ፣ ወይ ጨርቀ- አይ ስፖንጅ እንኳን አይደለም ማለት ሰርጀሪ ነው እና ቂጤን ሲሰራ ደግሞ ትዚ ምንም